ባለፉት ሶስት ወራት ከ369 ሺ በላይ ተገልጋዮች ወደ ተቋማችን አገልግሎት ፈልገው መጥተዋል ማለት ነው። ስለዚህ የመጣም ተገልጋይ በሙሉ ቀልጣፋ አገልግሎት እንዲያገኝ በሰፊው ተሰርቷል። በዚህም ሰፋፊ ውጤቶች መጥተዋል ማለት ነው። ስለዚህ ተቋማችን ያው ሪፎርም ውስጥ ያለ ተቋም እንደመሆኑ ተቀላጠፈ አገልግሎት አስጣጥን ለማረጋገጥ ሰፋፊ ስራ በሁሉም ዘርፍ እየሰራ ይገኛል ያው የተሻለ ውጤትም እየተመዘገበ ነው ብሎ መውሰድ ይቻላል ማለት ነው። ከተገልጋይ በማህበራዊ ሚዲያ ገጻችን ለተቋማችን የሚሰጡ አስተያየቶችን በአውንታ እየወሰድን መሻሻል ያለባቸው ጉዳዮችን ከማሻሻል አኳያ፣ ማብራሪያ የሚፈልጉትን ማብራሪያ በመስጠት አኳያ፣ እንደዚሁ ደግሞ በአውንታ የሚወሰዱ በዚሁ መልክ ይቀጥል የሚሉትን ደግሞ የበለጠ ለማሻሻል የምንሰራ መሆኑን ታሳቢ በማድረግ አሽከርካሪ ተሽከርካሪ ፍቃድና ቁጥር ባለስልጣን ማህበራዊ ድረገጽ ላይ የተወሰኑ ሀሳቦችና ጥያቄዎችን መሰረት አድርገን የተወሰነ አጠር ያለ ማብራሪያ ለመስጠት ነው ማለት ነው እንጂ የፍቃድ እድሳት አገልግሎቱ እንዴት እንደሚሰጥ የተጠየቁ የተነሱ ጥያቄዎች አሉ ማለት ነው። አዲስ አበባ ካሉን ወደ አንድ ነጥብ አንድ ሚሊየን በላይ የአሽከርካሪ ፋይል አለን። ሙሉ በሙሉ በዲጂታል ፋይል ተደርገው የተያዙ በሲስተም አገልግሎት የሚሰጥባቸው ናቸው ማለት ነው። መንጃ ፈቃድ ማደስ የፈለገ ሰው በአስራ አንድ ቅርንጫፍ አለን። አስራ አንዱም ቅርንጫፍ የቀረበው ቦታ የተመቸው ቦታ መንጃ ፈቃዱን ማደስ ይችላል ማለት ነው። ስለዚህ መንጃ ፈቃድ ያለው ሰው ለማደስ ሲሄድ የሚጠበቅበት የጤና ሁኔታውን የሚገልጽ የሜዲካል ሰርተፍኬት ከያዘ ፋይሉ ያለበት ቦታ ሳይጠየቅ የትኛውም ቅርንጫፍ ላይ ማደስ ይችላል ማለት ነው። ለአብነት እንኳን ብንወስድ በዚሮ በአመት ውስጥ ከ63 ሺ ሰው በላይ ለመንጃ ፈቃድ እድሳት አገልግሎት ወደ ተቋማችን መጡ። በጣም ፈጣን እና ቀልጣፋ አገልግሎት አግኝተው ሄዷል ማለት። በሁለተኛነት ያየነው ጥያቄ ሀገር ውስጥ ባለመኖሬ መንጃ ፈቃድ ለማደስ ተቸግር ያለው የሚል ጥያቄ ተነስተዋል ማለት። ስለዚህ አገር ውስጥም ያሉ በተለያየ ምክንያት ወደ ተቋሙ መቶ መንጃ ፈቃድ ማደስ የሚቸገሩ ሰዎች ሲገጥሙ ለአንድ ጊዜ ብቻ በውክልና መንጃ ፈቃድ እድሳት አገልግሎት ይሰጣል ማለት ነው። ውጭ ሀገር ያለ ሰው ህጋዊ አግባቡን ተከትሎ መንጃ ፈቃድ ማደስ የሚያስችል ውክልና ከሰጠ በተመሳሳይ ሀገር ውስጥም ሆኖ መቅረብ የማይችልበት ሁኔታ ካለ የጤና ሁኔታውን የሚገልጽ ማስረጃ ጭምር አብሮ አያይዘው ከላከ ለአንድ ጊዜ ብቻ በውክልና አገልግሎት የሚሰጥ መሆኑን አውቀው በዚህ መልክ መገልገል ይችላሉ ማለት ነው። ሌላው ከተነሱ ጥያቄዎች ውስጥ መንጃ ፈቃድ በአንድም በሌላም ኤክስፓየር ያደረገባቸው የዕድሳት ጊዜ ያለፈባቸው ሰዎች በምን አግባብ ነው የምንስተናገድ የሚል ጥያቄ አስተውለናል ማለት ነው።